ንስቴር ርድ ቤቱ እና እኔ ለኢትዮጵያውያን የምሰጠው መልእክት ምንድን ነው? ለእኛ ሁሉ እዚህ መድረስ ለእኔ እንደዚህ አፍ መክፈት ለጂጂ በዚህ ደረጃ በዚህ እድሜ ከሰው ጋር መሰዳደብ ለሁሉም ኢትዮጵያውያን ተጠያቂ ዮኒ ሴጋ ነው፣ የተረገመ እርግማን። ሰይጣን ለኢትዮጵያ ያበረከተው ሰው ቢኖር ዮኒሴ ይባላል ምንድን ነው እስኪ ይዞ የመጣው የኢትዮጵያ ህዝብ ከሱ በፊት ስድብ አያውቅም ማለት ልንሰዳደብ እንችላለን አሁን ስድብ ጎበዝ የሚባሉት እነማን ነበሩ ሀረርጌ